ይሄንን የመሰለ ሳሙና ምርጥ ሳሙና ቤት ውስጥ ሰርታችሁ ካልተጠቀማችሁ ተሸውዳችኋልና ሰርታችሁ ተጠቀሙ። በጣም ምርጥ ሳሙና ለፊታችሁ፣ ጥራት ለቆዳችሁ፣ እንዲሁም ደግሞ ለሰውነታችሁም የሚሆን ምርጥ የፊት መታጠቢያ ሳሙና ነው። በተለያየ መንገድ ሰርታችሁ መጠቀም ትችላላችሁ። እኔ የሰራሁት ዛሬ በኪያርና በጀዘር ወይም ካሮት በካሮት ነው የሰራሁትና እንዲሁም እርድ ጨምሬበታለው። በእርድ በካሮት በሶስት አይነት ይህንን ሳሙና መስራት በጣም በቃ የሁላቸው ስታጠበው ራሱ እንዴት አረፋው እንዴት እንደሚወጣ። በነገራችን ላይ ይህ ሳሙና ትላንት በትናንት የተሰራ ወይም ደግሞ ከሳምንት የቆየ እንዳይመስላችሁ፣ የሳሙና ዛሬ በዛሬ ነው የሰራሁት። እግዚአብሔርን ገና ዛሬ ነው የሰራሁት። ያው ብዙዎቻችሁ ሳሙና አይደርቅልንም ስለምትሉ ነው ማለት ነው። እና ሰላም ቤተሰብ እንዲናችሁ፣ ሰላም ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ብዝትረፍ ይበልልኝ። ዛሬ ቢያዚች በመሰለ ሳሙና ሰርቻለሁ። በዚህ አጋጣሚ ሳሙናው የቆየ አይደለም። ሳሙና ከጨረስኩ በጣም ቆይቼ ነበርና የምታጠብበት ራሱ የምር በቃ እኔ እንደዚህ ሰርቼ ካልታጠብኮ ራሱ ይጨንቀኛልና አልቆብኝ ነበር። ከዚህ በፊት ደግሞ ቆየት ብዬ ነበር ሳሙና ከሰራው ወር ከምናምን ሆነ። የልጅ ልደት አካባቢ ብቻ፣ አንድ ወር ከምናምን ሆነ እና ዛሬ ሲመጣልኝ በሀሳቤ ለምንድን ነው ዛሬ በዛሬ ሰርቼ ይህንን ሳሙና ማላጋራችሁ ብዬ ነው። እኔ በጣም እየጠቀመኝን፣ በጣም ለውጥ ያገኘሁበት እንዲሁም ደግሞ ብዙ በአንድ ሳሙና ብዙ ሳሙና መስራት ትችላላችሁ፣ ማትረፍ ትችላላችሁ። ለሳሙና ሁልጊዜ ወጪ ከምታወጡ በቤት ውስጥ በተለያየ ነገር እንደዚህ እየሰራችሁ ወጪያችሁን መቆጠብ ትችላላችሁ። የምር አትሸወዱ ማለት ነው። ያው ብዙዎች በነገራችን ላይ ከመጥፎ ኮመንት ጥሩ ኮመንት ይበልጣልና በጣም በኮመንታችሁ በጣም የምታበረታቱ ልጆች አላችሁና አንዳንድም ደግሞ ሰው ያው ሰው በነገራችን ላይ ምንድን ነው የሆነ አባባል አለ ብቻ ልለፈውና ወደ አሰራራይ ሲሄድ ካሮቴን በዚህ መልኩ እንትን ብየዋለው ፈቅፍቅ ዋለው በትናንሹ ነው የፈቀፈቁ ካሮት በዚህ አጋጣሚ ከዚህ በፊት የገላ ሳሙና ነው እንጂ በካሮት የሰራውት የፊት ሳሙና አልሰራውም እና ለገላ ሳሙና የሰራውት ራሱ በጣም ነበር የተመቸኝ ና በጣም ተመችቶኝ የተጠቀምኩት ሳሙና ነው ትንሽዬ ውሃ ጠብ አደረግኩበት ጠብ ያደረግኩበት ከምፈጨው ብዬ ነው እና በጊዜው ደግሞ ሰዓት አልነበረኝም አንደኛ እንደነገርኳችሁ ዛሬ በዛሬ ነው ሳሙናው እየሰራውት ያለው እና የሰራውት ማለት ነው እና ሰዓት ስላልነበረኝ አልፈጨውትም ምን አደረግኩ ትንሽዬ ውሃ እንትን ጭምቅ ጭምቅ አድርጌ ውሃውን ብቻ ነው፣ የካሮቱ ውሃ ነው የምፈልገው እዚህ ጋር ማለት ነው። እና ነገር ግን ፈጭታችሁ በክሬሙንም መጠቀም ትችላላችሁ። እና የካሮቱን ውሃ በነጠላ እንደዚህ ጭምቅ አድርጌ አወጣው። መጀመሪያ ያው ካሮቱን ስላስቀደምኩ ነው ማለት ነው። ለቻናሌ አዲስ ይሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አበረታቶኝ ምንም ችግር የለበትም። መልካምነት ያው ለራስ ነው። እና በጣም ደግሞ ምርጥ ምርጥ ኮመንት የምትጽፉ በስመ አብ እጃቸው ይባረክ። እግዚአብሔርን በቃ መልካምነታችሁ ቅንነታችሁ፣ ብቻ ያ ብቻ ለእኛ በቂ ነው። በነገራችን ላይ ጠንክሪ በርቺ፣ በቃ ብቻ ደስ የሚል ኮመንት የምትጽፉ ልጆች አላቸው። እግዚአብሔርን ዩቲዩብ በዚህ አጋጣሚ ብዙ ሰዎችን አስተዋውቆናል እና እግዚአብሔር ይመስገን ለሁሉም ነገር። ከዛ ወደ ኪያር ወይም ደግሞ ኮኮምበር ማለት ነው እንዲሁም ቶሜሪክ ወደ ቶሜሪክ እመጣለሁ። በብዙ ጊዜ ያው ስለምትጠይቁኝ ደግሞ ኪያር ምንድን ነውም ያላችሁ ያላችሁ ከዚህ በፊትም መልሻለሁ እና በኮመንት ያው ሳሙናዎችን ስታዩ ኮመንት የምትጽፉትና ኪያር ኮኮምበር ወይም ደግሞ በሌላ ግን በኢትዮጵያ ቋንቋ ምንድን ነው አላቅም። በኢትዮጵያ አላቅምና ና ኮኮምበር በእንግሊዝኛ ይመስለኛል፣ ይመስለኛ ሳይሆን ነው። ኪያር ደግሞ በአረብኛ ኪያር ይሉታል። እኔ የተጠቀምኩት በነገራችን ላይ ሶስት ኪያር ነበር ያሳየኋችሁ። ነገር ግን ሳስበው ለምን በዛ አድርጌ አልሰራም ብዬ የቀረኝን ኪያር ነበረኝና ሊበላሽ ስለነበር ከሚበላሽ ብዬ ለምን ሳሙን አልሰራበትም ብዬ ሳሙን አሰራውበት እንደዚህ ያኛውንም ጨመርኩት። ያኛው ግን አላሳየዋችሁ። ዝም ብዬ ነው የተቀፈብኩት ማለት ነው። ከዛ ኪያሩንም በዚህ መልኩ የኪያሩን ውሃ በዚህ መልኩ ጭምቅ አድርጌ አውጠዋለሁኝ በነጠላ ጭምቅ አድርጋችሁ ስታወጡ በነገራችን ላይ ምንም አይቀርምና ሁሉም ይወጣል የኪያሩን ውሃ ባትጠሉት አሪፍ ነው እዚች ጋር ቶሜሪክ ቶሜሪክ ማለት እርድ ነው ማለት ነው እርድ ትንሽ እየጨመርኩበት እርድ በጣም አሪፍ ነው ለፊት ጥራት ለቆዳ ለስላሴ እንዲሁም ደግሞ ፊታችሁ ብርት ፍክት ያደርግላችኋል እርድ እኔ እርድ ይህኛው የምግብ እርድ አይደለም። በነገራችን ላይ አሁን ያሳየዋችሁ ከፋርማሲ ነው። ባሌ ይገጻልኝ ማለት ነው። እና ከፋርማሲ ነው የመጣው ለፊት የተሰራ ማለት ነው። ፋርማሲ ላይ የፊት እርድ አለና ለፊት ለቆዳ የሚሆን እርድ ያዘጋጃሉ እና እሱም ብታገኙ በጣም አሪፍ ነው ብዬ ያስባለሁ። ይህንን ሳሙና ግን ልታገኙ አልቻላችሁም። እኔ በጣም ነው ማዝነው እግዚአብሔርን ይህ ሳሙና ባለማግኘታችሁና፣ ያው ፒውር ሶፕ ነው የሚለው ሳሙናው። እዚች ጋር ቀለበት አደረግኩ ለእጄ እና ያው ስቀብጥ ነው እየሰራው ግን ጥቅልል ጥቅልል ሲልብኝ በዛ ነው። በነገራችን ላይ ሳሙና ወደ ሆኖ ነው የሚቀልጠው። ብዙ ሰዓት አይቆይም፣ አስር ደቂቃ አምስት ደቂቃ በቃ ቅልጥ ብሎ ታገኙታላችሁ። ከዛ እስቲም ሳሙናው እንዴት ነው የምታቀልጪው? ውሃ ጨምረሽ ነው ወይ ምትያላችኝ ያላቸው፣ ኧረ አይደለም፣ ይኸው ከታች ውሃ አድርጌያለሁ ከዛ በኋላ ውሃውን እየፈላ ነው ከስር ደግሞ ከላይ ደግሞ ከስር ውሃ አድርግ ያለው ማለት ውሃ ከስር እየፈላ፣ ከዛ ከላይ ደግሞ እቃውን አምጥቼ ሳሙን ያረኩበት አደረግኩት። በሙቀቱ ብቻ በእንፋሎት ነው የሚቀልጠው ማለት ነው እንጂ ውሃ ጨምሬበት ወይም በራሱ እንትን ብሎ አይደለም ለማለት ፈልጌ ነው። ያው በኮመንት ስለሚመጣ መመለስ ግዴታ ስላለብኝ ነው ማለት ነው። ከዛ በኋላ እዚ ጋ ሳሙና እንዳያችሁት ይህን ይመስላል። ይህ ሳሙና አሁን ለሁለት ነው ማካፈለው እኔ አንደኛ በኪያሩ ውሃና ሁለተኛ ደግሞ በዛኛው የሚበቃኝን አክል። እዚ ጋ ግን በዛብኝ የኪያሩ ውሃ ነገር ግን የኪያሩ ውሃ ይበልጥ ነበር፣ ከንትኑ ከካሮቱ ውሃ ማለት ነው። ከካሮቱ ጁስ ወይም ደግሞ የኪያሩ ጁስ ይበልጥ ነበር። ስለዚህ ምን አደረግኩ? ኪያሩን በዚህ መልኩ ጨመርኩኝ። ከዛ ሁለት ደቂቃ ነው የተብኩት እሳት ላይ ከዛ ካሮቱንም በዚህ መልኩ አመጣውት። በነገራችን ላይ ካሮቱ ሲያምር ግን ቅባበንትኑ በጣም ነው የሚያምረው። ሳሙናውና በጣም ነው የተመቸኝ። እግዚአብሔርን ሰርታችሁ ሞክሩት ተጠቀሙት። እና ከዛ ያው እየተረፈውን ደግሞ ያኛው ግማሹ ደግሞ ግኣብ ልጬ ነው በዛኛው የጨመርኩት፣ ግን በሚበዛ እንትን በሚበቃ አክል ደግሞ ወደዚህ ጨመርኩ። እና እራሱ ነው ጅምድ ይላል እራሱ። ለምሳሌ እሳቱ ላይ ሳወጣ ወዲያውኑ ጅምድ ይላል። ያው ብዙዎቻችሁ ወይ የምትጨምሩበት ነገር አለ፣ ውሸታችሁ ነው። ያው ብዙ በኮመንት በጣም ያው ስለምታሰጡ ነው እንደዚህ ምለው ማለት ነው። ምንም የሚጨመርበት ነገር የለም። እንደዚህ ካደረጋችሁ ኖርማል ማንኛውም ያላችሁ ሳሙና መጠቀም ትችላላችሁ። እንደዚህ ካደረጋችሁ በኋላ እዚ ጋር ሳሙና መስሪያ እቃ አለኝ እናንተ ከሌላችሁ ደግሞ በሲኒ እንዲሁም ደግሞ በተለያዩ ነገሮች መስራት ይቻላል። ከዚህ በፊትም ሰርቻለሁ ማለት ነው። እኔ እዚህ ጋ ግን ተደፋብኝ ስጨምር፣ ያው በተቻለኝ አቅም ግን አበቃቃውት እንደዚህ አበቃቅቸዋለውኝ ና ከዛ በኋላ ደግሞ የካሮቱን ደግሞ እንደዚህ ጨመርኩኝ። ምን አደረግኩ ዛሬ አሏሿችሁም፣ ለሰላሳ ደቂቃ ፍሪጅ አደረግኩት ማለት ነው። ከዛ ግን አወጧውት ከዛም ያወጣውትም ማስገባት አልነበረብኝም፣ ግን ያው እንዲደርስልኝ ብዬ ነው። ከዛ በኋላ አውጥቼ ውጭ ተውኩት። ወደ አሁኑ ነበር እንደዚህ ደረቅ ያለልኝ እና ጅምድ ይላል ሳሙናው፣ የመጅመድ ሀይል ስላለው ያጀምደዋል ስለ እንደዚህ መስራት ትችላላችሁ። በጣም ምርጥ ሳሙና እዩት፣ እዚህ ጋ ራሱ እንዴት እንደሚያምሩ ውበቱ ራሱ ያው ከዚህ በፊት እርግጥ ግሪን በግሪን ነው ሰሞኑ ቤቴና ብቻኔ ተመችቶኛል። እግዚአብሔርን እናንተም እንደሚመቻችው ተስፋ አድርጋለሁ። ይህን ሳሙና ሰርታችሁ ከሞከራችሁ ደግሞ መጥታችሁ ኮመንት ብትጽፉልኝ በጣም ደስ ይለኛልና እውነት ለመናገር አሰራሩን በትክክል ካያችሁ ምንም ለመስራት የሚገድባችሁ ነገር ወይም ደግሞ የሚበላሽባችሁ ነገር የለም። ከዛ በኋላ እጄን ደግሞ እየታጠብኩ ላሳያችሁ ብዬ እንደዚህ እጄን ታጠብኩኝ አረፋው ራሱ እንዲህ እንደሚወጣ እኔ በቃ ተመችቶኝ ነበር ሰሞኑ የተጠቀምኩት የዛሬ ቪዲዮ ይመስል ነበር